ያልነገርኳችሁ ነገር ለኢሳቅ ነገር ያለው ኢሳቅ ለዛ ነው ታች ሆኖ ምንድን ነው ሰላም ጋይስ እንዴ ናችሁ ሁሉ ሰላም እንግዲህ በአዲስ መረጃ ተመልሰናል ጋይስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ላይክና እና ሼር ማድረግ እንዳትረሱ እንግዲህ በደረሰኝ መረጃ አንድ መረጃ ነው የምሰጣችሁ ዛሬ ሰሞኑን እንግዲህ በጣም አነጋጋሪ የሆነው ስለ አብርሽና ሩታ ነው የምናነሳ። በቤተሰብ መሀል የተፈጠረው ነገርም አለመግባባትም እያንዳንዱን ነገር አብረን እናነሳለን። እንደተለመደው እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ሰሞኑን ገይስ መልስ ተብሎ የተዘጋጀው ቪዲዮ ካዩ በኋላ እናትየው ማለት የሩታ እናት በጣም በጠና የምታመማቸውን የተለያየ መረጃዎች ደርሶ የነበሩ በዚህም መሰረት እንግዲህ ያው ምንድን ነው የተፈጠረው፣ ከዛ በኋላ ምን እንደተፈጠረ ልነግራችሁ እወዳለሁ። እንግዲህ ያው የሩታ እናት እንዳሉት ከሆነ ያው ሰርጉን እንዳላመኑበትና በዛውም ሰርጉ ያው ሲነገራቸው እነሱ ሰርግ ሳይሆን ዱባይ ድረስ ሄዱት ድራማ እንደሆነ ወይም ደግሞ የሚሰሩት በየጊዜው የሚሰሩት ተመሳሳይ የሆነ ቪዲዮ ለመስራት ብቻ የሄዱት እንደሆነ በደንብ በግልጽ ተናግረዋል ማለት ነው። እሱ ብቻ ሳይሆን አባትየውም እንደዛ ተብሎ እንደነበሩና ምንም አይነት የሰርግም ይሁን ሌላ ነገር አስቦ እንዳልነበሩ በደንብ አድርጎ ለኛ ሚዲያ በደንብ ገልጾልናል። በጣም በጣም የሚያሳፍረው ደግሞ በዛውም እነሱም የተናገሩት አንድ ነገር በአብይ ጾም ወይም ደግሞ በጾም ወቅት እንዴት ሰርግ ያዘጋጃሉ? በዛ ላይ ምንም አይነት ቤተሰብ ሳይገኝ ከኛም ይሁን አንድ ነገር እንኳን ሳይነገረን እንዴት ሰርግ ማድረግ ቻሉ? ብሎ በጣም ሐዘን ውስጥ እንዳሉ ለመረዳት ችለናል ማለት ነው። በተደጋጋሚ እንግዲህ ያው ቲክቶክ ላይም፣ የተለያዩ ሶሻል ሚዲያ ላይም ስለነሩታና አብርሽ ጉዳይ በተለይ በቃ በጣም በጣም በጾም ወቅት ወይም ደግሞ እንደዚሁ ምንም አይነት ቤተሰብ ሳይገኝ እንዴት ሰው ሰርግ ያደርጋል ብሎ ብዙ ሰዎች ሲቃወሙ እንደነበረ የምናስታውስ ይሆናል። ጋይስ እንግዲህ ያው ያለው መረጃ ይሄንን ይመስል ነበረ። በቀጣይ አዲስ መረጃ ካለ በጣም በፍጥነት ላደርሳችሁ ሞክራለሁ። በዚህ አጋጣሚ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ የደውልም መልክትም መንካት እንዳትረሱ። ምክንያቱም አዲስ ቪዲዮ ሲለቀቅ ቀጥታ ወደ እናንተ እንዲደርስ ወዲያውኑ ቶሎ እንዲደርሳችሁ ያደርጋል። ስለዚህ ለዚህ ቻናል አዲስም ከሆናችሁ ሰብስክራይብ አድርጉ ጋይስ። ይህንን ይመስል ነበረ። መልካም ምሽት።